እንግዳ መቀበል የሚያውቅበት እቅፍ ድግፍ አድርጎ አብሮ መኖር ያደገበት የአፋር ሕዝብ አሰላሙ አሌይኩም ብሎ ተዘያይሮና ተሳስሞ አርሺቡ ብሎ የሚቀበለው ደጉ የአፋር ሕዝብ ወዳጅ ዘመድ ሲመጣ መቀበያው ከወተቱ ለመወዳጀት ለመመራረቅ ወተት። አሁን የወተት መገኛ ወደ ሆነችው ምድር ደርሰናል። የበረሃ ገነት የምስራቋ አፋር ተገኝተናል። በባህላዊ አልባሳት ተሽቀርቅረን ፏ ድምቅ ብለናል። በእንስሳት እርባታና አርብቶ አደርነቷ ታዋቂ ድንቅ ባህልና ሴቶቿ ሀገር ምድሩን አድማቂ ፈጣሪ መርቆ መራርቆ የሸለማት አፋር ኖፌው የፍየል ጥብሱ ወተቱ ከግመሉ ከከብቱ አረታይ ታይግንታይ ዳሎል በራህሌ፣ አፍዴራ ኤርታሌ ጨው ማዕድኑ ውበቱ ቀለማቱ በጉጉት ብሞት ምን ትጠቀሚ ያለሽ እኮናሃ የዳሎል ህብረ ቀለም ማየት አላማረህም? ዳሎል ማደርሻለሁ። አፋር መጥቼ ዳሎልን ሳላይ እንዴት ትመለሳለሁ? መጣህ እንዴ? እንኳን እኔ ከመላው ዓለም ተጠራርቶ መጥቷል። አውሮፓና አሜሪካ ቁጥር የሌለው ቱሪስት አፋርን ለማየት ይዥጎደጎዳል። የቱሪዝም መስህቧና ውብ ተፈጥሮማ ተዘርዝሯል። የሰርዶና የነጭ ሳር አዋሽ ብሔራዊ ፓርኮች መስህብነታቸው አያጠያይም። ምን ይሄ ብቻ? የአርዲና የሉሲ ምድር የሰው ዘር መገኛም ነው። ያውም ዩኔስኮ የመዘገበው ያተመው አፋርን በረሃ ቢሉትም ገነት ብለን እንጠራዋለን። አዎ በየሳምንቱ ደግመን ደጋግመን እንጎበኘዋለን። የቱሪስት መስህቦቻችንን ለዓለም ጎብኚዎች እናስተዋውቃለን። ይምጡ፣ ይጎብኙ። በተፈጥሮ ተደንቀው በህዝቡ ፍቅር ወድቀው ይመለሳሉ። የአዋሽና የከሰም ቀበና ወንዞች ክረምት ከበጋ የሚፈሱባት የአፍዴራና የአፋንቦ ሀይቆች የተንጣለሉባት አፋርን ይጎብኙ። ቪዚት አፋር